አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድ ቤተሰቦቻችን ባያላችሁ በሰላም ይብዛ፣ ሰላማችሁ ይብዛ። በሀገር ውስጥ የሚያላችሁ በውጭ የሚያላችሁ ሰላማችሁ ብዝት ይበል። እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ እኔ እስኪ እንሻ አለ ምክር ለመስማት እንትን እላለሁ እሞክራለሁ። አለደረብም። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም ብያለሁ፣ እያላችሁ በተለይ የጠበቃችሁ የሀገሬ ልጆች እና እስኪ ያው አሽኩር እንዴት ናችሁ? ሰላም ናችሁ? አላን ይሄ እየመጣን ነው። መጣ መጣ እያለ ነው። ኑ ታበላል እየመጣን ነው እና ኢንሻአላ ያው እኔ የቀረባችሁ ምናምን ያላችሁ ደግሞ ኢንሻአላ ያው ስራ ሲኖር ምናምን እንደዚህ ወጣ ስንልም እየቀረጽ ነው ምናምን እንለቃለን። ድምጻቸው አይሰማም ያላችሁ እናመሰግናለን ስለ ግፎን ጥሩ ነገር ነው እንደዚህ ያለውን ችግር መናገር አሁን ነው አሁን ሲያወራ አሁን ስለ ድምጻችን እናመሰግናለን አለ ልክ ነው ግን ደግሞ ማይክ እንገዛለን እስከምንገዛ ለዛ ይቅርታ ደግሞ አትደረብ ለማለት ነው እሱ ሲያወራ ምንድን ነው ሹፍር እንትን እሱ እንትን ያለውን እኔ እንትን ለማለት ብዬ ነው እንጂ ሌላ አንዲት እንደ ለምዶባት ለምዶብኝ ያልበቃት ለምዶባት ለምዶብኝ አለ። እኔ ትክክልም ቢሆን ትክክልም ባይሆን ዝም ማለት እንዴት ያቅታል? ሰው ዝም ማለት ያቅታኝ። ግን ትክክል ነው የሚያወራው ግን ደግሞ ለዩቱቡ ገና አዲስ ስለሆነ ሰብስክራይብ አድርጉ ሲል ፎሎ አድርጉ ሲል፣ አሁን ለምሳሌ ፎሎ እኮ አይደለም ሽኩር፣ እዚህ እኮ ሰብስክሪብ ነው የሚባለው። ለእዛ እስከሚገባው ብዬ ነው እንጂ ከዛ በኋላ ብቻውን ራሱ ሚሰራ ደስ ይለኛል። እንኳን አይደለም ምን አልደረበበት ማለት ነው። እና ወደ አሁን አልደረበም እና እንደዚህ አዲስ አንዳ የሆነ ሱቁ ምናምን ኢሜል ገቢ አይደረጉልኝ እነሱን ምናምን እየሰራን እየቀረን እንለቃለን። እንሻላህ እና እንደዛ ነው ይሁላችሁ። እኔ ብደረብ ይሻላል፣ የበለጠ ብቻውን ሲሆን ይጠፋበታል። ለዛ እንትን ነው ለዛ ብዬ ነው እንግዲህ። እስኪ እንሻላህ አሁን ብቻ ልንገራችሁ። ምክንያቱም ልደረብ አሁንም ልደረብ እችላለሁ። ምክንያቱም የምደረብበት ግን የዩቱብ ሁኔታ እስከሚገባው ብቻ ብዬ ነው እና ምንድን ነበር ለ የፈለግኩት ደግሞ የፋና ሬዲዮ መጥቶ ጠይቆ ነ ዋለ ስለጅማ ምን ትላለች ምን አስተያየታለች ምናምን ብሎ ብዬ አወቻለሁ ቪዲዮውን የሚያየው ሰው በሙሉ የለም ብዬ አሰብኩ ለምን መሰላችሁ እንግዲህ ስምንት ደቂቃ ነው እስካሁን የሰራሁት ዘጠኝ ደቂቃ ረጅሙ ከዛ ውጭ አልሰራሁም በባለፈው ላይ ብዬ ገባሁት ካልሆነ ግን ያንን ጨርሱ ወይ ከፍታችሁ ነው የምታዩት ወይ ጨርሳችሁ አትሰሙትም እና በተለይ ጅማ ልጆች ስለ ጅማ ጥሩ አስተያየት ነው የሰጠሁት እና እንትን እንዲታዲያ ምጡት እንዲሰሙት ምናምን ብዬ ሰርቼ ነበር ፋና ላይ ቀርበን ነበር ፋናዎች መጥተው ዝቀርጽ ሄደዋልና ለዛ ብዬ አልሰማችሁትም ለምን ነው በዚህ በኩል ኮሜንት የሰጠ የለም እና እስኪ አትሰሙትም ወይ ቪዲዮ ከመጨረሻው ቪዲዮውን ካልሰማችሁልኝ ማስታወቂያ ካላያችሁልኝ እንኳ አይቆጥርም እንግዲህ ነው የምላችሁ እንት ኮሜንት ላይ እኔ እራሱ ያየተዋል ለአንት ለዚህ ለዩቱብ አዲስ እንኳን አንዳንድ እህቶቻችን ማለት ነው። እስከ መጨረሻው ከፍተን ስራ ላይ እንኳን ያላችሁበት እንትንና በእንት ማውቀዋለ እሷም ስለምት ስለነገረች ያላችሁበት እንትን የታወቀ ነው። ለስራ ላይ ነው ሁሌም ማለት ነው። ግን ከፍቶ መተው ይቻላል ያሉኝ ኮሜንት ላይ ያየታለኝ ከፍቶ በአንጨር ባናየው ለእናሱን ለመርዳት እንዲያድግላቸው ለማድረግ ከፍቶ መቶ እስከ መጨረሻው እስከሚያልቅ ማለት ነው፣ ማስታወቂያውም ሆነ ቪዲዮ እስከሚያልቅ እስከ መጨረሻው ከፍቶ መቶ። እሱንም ያው ከቻላችሁ ማለት ነው ደግሞ ትችላላችሁ። ኢንሻአላህ እኔ የሚቆጥር ነገር የለም ለሚል እዛ ጋር ማለት እናንተ እናንተ ጊፍት ነው ማለት ካልዳም ታገኙታላችሁ። ያው አንድ ሰው ማስደሰት ምን እንደሆነ ታውቁታላችሁ ሁላችሁ ማለት ነው። አሁን እንኳን ይሄን ቀላሉን ነገር ነው ነገር የሚሰው ልጆች እኮ ከኪሳችን ብራችን ነው ራሱ እኮ ነው የሚሰራው። እንኳን ያስቀላል። አዎ እና እሱንም ብታረጉልን ኮሜንት እያየሁት ነው። ያው እስከ መንግስት ከሚገባ የትዙ ነገር ያው የተሻለ እስከ ነበር ተሰጥሮ ያለ ሰውም አለ። ያው ለእናንተ እንዳይከብድባችሁ እንዳይረዝምባችሁ ብሎ ነው እንጂ አስር ደቂቃ ማስረው ደቂቃም ቢሆን ችግር የለውም። እናንተ ና በተረፈ ደግሞ ሰብስክራይብ አድርጉኝ ሰላሳ ሺህ ሰዎች አይደለም ያለው፣ የኢትዮጵያ ሕዝብ ብዙ ነው፣ በውጭ ያለው ለምን ታሳልፋላችሁ? ላዚም ሰብስክራይብ አድርጉኝ። ምንም አይጎዳችሁም፣ ለእኔ ግን ይጠቅመኛል። ለእናንተ አይጎዳችሁም። ስለ ሕይወት ጉዳይ ስለተገናኛችሁበት ነው ያላችሁት፣ እና እሱን ደግሞ እንድንነግራችሁ ከፈለጋችሁ ማለት ነው፣ መቶ አስገቡኝ ሰባይቀር ሰባ የሚቀጥለው ቀላል ነው። ደግሞ ይሄ ነው። ስንት ላይ ስንቶችን እያየህ ነው? አሁን እያሳየችኝ ነው እሷ። ማለት እንደዚህ ገብተው እንደዚህ ስንት መቶ ሺህ ያላችኋል? አምስት መቶ ምናምን አምስት መቶ ገባ ምናምን እያሉ እንትን ሲሉ አያችኋሉ። እና እናንተ ደግሞ አንድ መቶ ማለት አሁን እኛ ደግሞ አንድ መቶ ስንገባ ደግሞ ሌላ ሁለት መቶ ናፍቀን ሦስት መቶ እያልን ታደርጎን ያላችሁ እናንተ ማለት ነው። አሁን እና መቶ አስገቡን እስኪ አስገቡ። ከዛ ደግሞ ይቀጥላል ኢንሻላህ። አላህም የተሻለ ሞልቶታል። አላህም የተሻለ ሞልቶታል። ፍራንክ እንዲያሰሩ ብለዋል ደግሞ ኢንሻላህ ምክንያቱም ፍራንክ እንዲያሉትም ፍራንክ ተመስራት ልቅስ ከቻልንና ከሆነ ሰርፕራይዝ ባደረገው ቢኖረ የሆነ ነገር ቢሰጠው የሆነ ነገር ቢሰጠኝ፣ እንደዚያ እንደዚያ ችግር የለውም። ሀይልዬ መስሎ ምናምን የተወደደ ነው ሰርፕራይዝ ደግሞ ማለት ነው። እሱም እኮ ያው ያለንበት ኮንዲሽን ሁላችሁ ታውቃላችሁ ማለት ነው።

የቤት ሊሆን የሚችል ነገር ወይ ሽንኩርት ወይ ድንች ወይ ምናምን ነው እንጂ የተለየ ነገር ሰዓት አንገዛም ለማለት ቅንጦት የምናስብበት ሰዓት፣ አልሐምዱሊላህ በሁሉም አልሐምዱሊላህ እያልን ነው። ስንት ነበር ስንት ነገር አሳልፈን መጠናል። አልሐምዱሊላህ ሁሌ ስንዲ እኔ እኮ አሁን ያልኩት ሲሻለኝ፣ ሲሻለሽም ሲሻለሽም ቢሆን አልኩሽ፣ ሲሻለሽም ቢሆን ስራ ላይ ወርክ ላይ ሆነን ስራ ላይ ሆነን ምናምን ችግር የለውም

ከአመቱም ማለት ነው። ሀምሳም አይደርስ ገና ነው ሚጣ የእንትን እያለች ነው ሽኩር እና የተጣራችን ሆዲላትና እኔ ደግሞ አሁን ቪዲዮን ረዘም አድርጊ ስላሉ እንግዲህ የፈለገ ሰው ማየትና መማር ይችላል። ጨርሱ እንት እንዲያመመኝ ምናምን ልንገራቸው እሱን ያመመሽ የሚለው ሚጤታ ነው ሳቢች ና የሚለው ማለት ነው ራሱን የቻለ ብቻችን ቁጭ ብለሽ ስለሌላ ደግሞ ጣፋች እናመሰገናለን። አላህ ሀይር ጃዛ ይክፈላችሁ። ከዛ ውጭ ደግሞ ስለ ለበሽታሽ እና ስለ እንትንሽ ማለት ነው። ራሱ እንችለሽ በጣም በተጠንቀቅ ማለት ነው። ራሱ ቀስ አድርገሽ ሳትረሽ ምን ይሮሳብሽ ነው። ለሌላ ደግሞ እንዴት እንዴት እንደመጣን እንዴት እንደተቀበለችን ወላ አቀባበላ ዛሬ አልነግራችሁም ማለት ነው። እንዴት እንደተቀበለችን ከኤርፖርት እሱንም ይዛ ደግሞ ከእጅ ትላለች።

ሳልም ነበረው እንደዚህ በፊት ማለት ነው። ሚጣ ሳትወልድም እንደወለደች አካባቢ ማለት ነው። ያን እንደ ተነግራችሁ፣ ኢንሻአላ ብቻ አላህ ይጠብቃችሁ። አፍን የመሰለ ነገር የለውም። ስንት ጉድ መሰላችሁ፣ ሕክምና ላይ ስትገቡ ሐኪም ቤት እንዶ ኢንሻአላ ለሀገራችሁ ያብቃችሁና፣ ወላሂ መጀመር ሁላችሁ ማለት ነው። ደግሞ እነግራችሁ እኔ ማለት ወላሂ ሐኪም ቤት ያለ ስንት ነገር ሰደቀ የሚያስፈልጋችሁ ማለት ነው። መጠየቅ ያለባችሁ ዝም ብሎ የመንፈሳዊ እራሱ ማለት ነው ስንት ነገር ያስተምራሉ ሰዎች የህክምና ቦታ ማለት ነው። ነው ነገር እንኳን አላ ስትመጡ ሀገራችሁ በሰላም መጣችሁ የሚታይ ቦታ ሰው መጎብኘት ከፈለጋችሁ ሌላ መዝናኛ ቦታ ለመሄድ ያለባችሁ እንደዚህ አይነት ቦታ ሄዳችሁ ትልቅ ሆስፒታሎች ላይ በተለየ መንግስት እንደው ውሃ ውሃ ራሱ የሚናፍቃችኋል አሉ ታውቃላችሁ እ ንጹህ ውሃ ማለት ነው። እዛ ደሞ ውሃው ደሞ አስቸጋሪ ነው በጣም እዚያው ነው። ጅማ እንትን የሚለው ቦታ ቦታ አለ፣ ውሃ የሚቸግረው አለ። ምን አለ እና ኢንሻአላህ እንደው ከውሃ በላይ ሰው ነው ካላችሁ፣ ኢትዮጵያ የምትሰሙን እኛ የምትከታተሉን ካላችሁ፣ እንደው በሰፈራችሁ የሆነ ፕሮግራም ይያዛችሁ ማለት ነው በሳምንት በሳምንት አንዴ የሆነ ጓደኞቻችሁ ጋር ሰብሰብ ብላችሁ ምናምን ዛሬ የሆነ ልጁ ሲ ቤት ምናምን ሌላችሁ የምታዝናኑበትም ያቺን አጋጭታችሁ አንድ ላይ እንትን አድርጋችሁ ሸራ አርጋችሁ ሁለት ደርዘን ወዋ አንድ ደርዘን ወዋ ይዛችሁ። ሰው በቃ እንደዚህ ስታየው በቃ ሊቀየር አድርጋ መንፈሱ ይታደስ። ምንም ሰው ምንም ማርገላችሁ አይልም። እጅ አብሱ። እኔም እንደዚህ ታስታማሚ እንደዚህ እንደዚህ ባለቤት የሆነ ከስንት ሀገር መጥቼ አንድ ሺህ ምናምን ኪሎ ሜትር መጥቼላችሁ አልሐምዱሊላህ እነሱ ደግሞ ቀበለስ ይላሉ ወደ ራሳቸው ማለት ነው። እኛስ ቤተሰብ እየጠየቀን ነው ምናምን ሁሉም ቤተሰብ እኛ ጋር ያለ ይላሉ። እና እናንተም እዚህ ያላችሁ የምትከታተሉን እንትኖች ቤተሰቦቻችሁ ካላችሁ እንደዚህ አይነት ነገሮች በቃ ይላችሁ ትችላችሁ ማረግ። በቃ ሀከምና ቦታ ማለት ሌላ ምንም ቦታ ብትሉ ከእናታችሁና ከቤተሰቦቻችሁ ውጭ ማለት ሌላ ቦታ ከመሄድ መጀመሪያ ቅድሚያ የቤተሰብ ነው። በቃ እናት ካለች እናት፣ አባት ካለ አባቱ፣ ቤተሰብ ያለ ቤተሰብ፣ እነሱን ከጨረሳችሁ በኋላ ማለት ነው። እዚህኛ ቦታ መመድ ያለባቸው ከሁለተኛው ምለው ማለት ነው። እና ሰላማችሁ ብዛት ይበዝን። ቪዲዮ ረዘም አርጉት ብላችኋል ከዚህ በኋላ እያስረዘምን እንለቃለን። በነገራችን ላይ ማለት ነው ሽኩር አዛኝ ነው፣ አዛኝ ሲበዛ። እኔ እንግዲህ እዚህ ላይ ያው ሰው እያስቸገረ ነው። አጥሚትም ያው ብቀምሰውም ባልቀምሰውም ይሞቃል፣ አጥሚት ይሞቃል። ያው እኔ አልችልም፣ እሱ ደግሞ አይችልም። እሱ አሁን አንዳንድ ወንዶች ይሰራሉ፣ እሱ እንደዛ ያውቅም እንዲ ሽንኩርት መክተፍ ወጥ መስራት እንደዛ አይሆንለትም። ግን እነማ ቢያሞቁልኝ የሆነ ሰው በጣም ታሞ ይዤ ልሄድ ነው። ለእኔ አስቸግር፣ ለሰው አስቸግር፣ ለእና እሽ በቃልና ልጆቹን እነግራቸዋለሁ። ከዛ ይዞ ህዶ አሁን የሆነ ወሬ ስናወራ ከሌ ጋር ስንበባ ያኔ ባለፈው ሽኩር አጥሚት ያመጣለት አታስተውሽም ምናምን፣ በዛ አይነት ነገር እንኳን ያስታውሱ ነው። ጥሩ ስራ ሃይር ስራ ለዱንያም ለአኸራም ደስታ አለው። ለዱንያም ደስ ይላል። እንዲ ስታደርጉ የሰውዬ እንዲስ ሁሌ ማለት ነው ሁሌ አንድ ሰውየ በዝቱ ቦ ተደርጎለት አጥሚት ነበር መሰጠት ያለበት እና ወተት እሱ ግን ጁዝ ይሰጠዋል። ጁዝ ሲሰጡት እሱ እንትን አይልም። ያው ጣምና የለምን የልበ ሆኖ ያው ያደርግለታል። ሌላ የለውም። ወተትም አጥሚትም የለው የሆነ ሰውዬ ያ ይሄ ሰውዬ ያለቻቸው አማርኛ አይችልም፣ ኦሮሞ ነው። ይሄ ገጠር ኦሮሞ ናቸው፣ አማርኛ አይችልም። ወለ እና በዚህ ነው የሚወስድ ምግብ ማለት ነው። እና ምንድን ነው የሚያስፈልገኝ ባስተርጓችሁ። እንደዚህ አንዷን ጠራው እና ምንድን ነው የሚ ይፈልገ የሰውዬ እንዲሁ፣ የቤት አጥቢት ጁሱ ምናምን አልተመቸኝ። ማ አይመለሳል፣ በዚህ ሚገባ አይመለስም። በዚህ ሞክረ ትንሽ ትንሽ በጉሮሮ ካንሰሩ ያለ እዚህ ጋ ነው በዚህኛው በሚወሰው ምን በቃ እንትና አይሰጠኝም ማለት ሰላም አይሰጠኝም ማለት ነው። ምን ትፈልጋለህ? ለበስ ጠይቅልኝ ስላት አጥሚት አጥሚት ይጀለታ ሶ አለ ነው ማለት ነው። የለም ታውቃላችሁ ምንድነው ምናም ቢስ

ህክምና ቦታ ቤተሰብም ካላችሁ እዚህ እንደዚህ አይነት ቦታ ላይ ስተይቅ እስኪ ምናምን ትልቅ ሰው ላይ እና እኔን አልነገረኝም ነበር። እና መሞት የባለፈው ሰውዬ ትልሆነ እዚህ ላይ ጨጓሮ አካባቢ መሰለኝ፣ ግን ወደ ጉሮሮ መቶ ነው ካንሰሩ። ያ ሰውዬ ትልሆኑ ምናምን ብዬሽ እኔ ሳጣራ፣ አዎ ሽኩር አንድ ጊዜ አመጣለት ከሆነ እኮ ሞተ እኮ አሉ። እሱ ለካ ሰምቷል። እኔ ደግሞ ሽኩር ያ ሰውዬ እኮ ሞተ አልኩ። ማን ነገረሽ አንቺ ምን አለ ነገር አሁን ይሄን ነገር አራኔ ጠይቂያቸው ነው ሁሉ ብዙ ሆነ የጠየቁት አልኩት። እና ዳይ ይዘንለት እንግዲህ ያው ሁሉም ሁሉም ጠሉን አያልፍም። በወንፋ ሊሆን ይችላል፣ በካንሰር ሊሆን ይችላል። በጣም መስዋ አይነገርም እንኳን እዛው ተኝቶ ያየሹን ሰውዬ ከሩቅ አገር ይወደ ራሱ እኔ እንደራሴ ማለት ነው። መናገር አልፈልግም ሰው ሙቷል ምናም ብዬ ያለችበት ኮንዲሽን እሷ ምስ ለማውቅ እና እንደዛ ነው። ቪዲዮዋችን 15 ደቂቃ እየሆነ ነው። በቃ ሽኩል አዛንም ብሏል። ቻው ሰላም አለይኩም በደም